በደሴ ከተማ እየተከናወነ ያለው የኮሪደር ልማት በጥራትና ፍጥነት እየተከናወነ መሆኑን የአማራ ክልል ከተማና መሠረተ ልማት ቢሮ ገለጸ። የኮሪደር ልማቱን የመጀመሪያ ምዕራፍ በቀጣይ ሁለት ወራት ለማጠናቀቅ እየሰራ መሆኑን ከተማ አስተዳደሩ አስታውቋል። ዝርዝሩን አብረን እንከታተል። የአማራ አማራ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ሱሌማን ሼቱን ጨምሮ የክልልና የከተማ አስተዳደሩ የስራ ኃላፊዎችና ባለሙያዎች የደሴ ከተማ አስተዳደር የኮሪደር ልማት የደረሰበትን ደረጃ ምልከታ አድርገዋል። የደሴ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ ቃሲም አበራ ኅዳር 10 ቀን 2017 ዓ.ም የተጀመረው የኮሪደር ልማት ጥሩ አፈጻጸም ላይ እንደሚገኝ ገልጸዋል። ከቧንቧ ውሃ እስከ አቡኑ ግቢ ድረስ ያለው መንገድ የአስፋልት ነጻፍ ስራ እየተጠናቀቀ መሆኑንም ተናግረዋል። ይሄ የኮሪደር ልማት የጀመረው ሁላችሁም እንደምታስታውሱት ህዳር አስር ነው። ከህዳር አስር ጀምሮ እስካሁን የነበረን ስራዎች የስትራክቸር ወይም የመሬት ስራዎችን የመስራት ስራ ስራ የቆየ ነው። አሁን እንደምታዩት ከቧንቧ አደባባይ ጀምረን ወደ ዘጠኝ መቶ ሜትር የሚሆን የአስፓልት የማንጠፍ የቴራዞ የሳይክል የማንጠፍ ስራዎችን እየሰራ ነው። አይታችኋቸዋል። እዚህ አባታችን ግቢ የሚባለው በተለምዶ እዛ ድረስ የሳይክል አስፓልት የማድረግ ዋናውን አስፓልት አስፓልት የማድረግ ስራዎች ተጀምረዋል። ኦልሞስት የመሬት ስራዎቻችንን ጨርሰን አሁን ወደ ፊኒሽንግ ስራ የገባንበት ሁኔታ ነው ያለው። ቀሪ ስራዎችንም በሁለት ወራት ውስጥ ለማጠናቀቅ እየተሰራ መሆኑን ነው ስራ አስኪያጁ የተናገሩት። ትልቁ ቻሌንጅ የሆነብን የመሬት አቀማመጡ ነው። አሁን ይሄ ከዚህ ከምታዩት ከታች በኩል ዘጠኝ ሜትር ከፍታ አለው የሪቴኒንግ ጎሉ ማለት ነው። ምክንያቱም ይህን ብናልፈው ውበቱ ይጠፋል። ሳይክል በአግባቡ መሄድ ያለበት፣ ወኮይ በአግባቡ መሄድ ያለበት፣ ስታንዳርዱን የጠበቀ ስራ መስራት አለብን በሚል ከፍተኛ ወጪ እያወጣን ያለንበት ሁኔታ ነው ያለው። ወደ 900 ሜትር የሚሆነው አካባቢ የመሬት ስራው አልቆ የአስፓልት የማንጠፍ ስራ እየሰራ ነው። በቀጣይ ሁለት ወራት ደግሞ የቀሪ ያሉ ስራዎችን ለማጠናቀቅ ከፍተኛ ርብርብ የተደረገ ነው። ግራና ቀኝ ስማርት ፖል አለው፣ ካሜራ ይተከልለታል፣ ዋይፋይ አለው። እሱን የሚያሟላ ስራ ነው የሚሰራው። የኮሪደር ልማትን ጨምሮ በአጠቃላይ በደሴ ከተማ እየተከናወኑ የሚገኙ የመሰረተ ልማት ስራዎች ጥራታቸውን ጠብቀው በፍጥነት እየተከናወኑ መሆኑን የገለጹት ደግሞ የአማራ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ሱለይማን ሸቱ ናቸው። ደሴ ከተማ ላይ የተጀመሩ የኮሪደር ልማት ስራዎችና ሌሎችም ከኮሪደር ውጭ ያሉ ስራዎች ዘላቂነታቸው በጣም አስተማማኝ በሆነ መልኩ በጥራት እየተሰሩ ስትራክቸሮችን ስናይ እና አጠቃላይ የግሪነሪ ስራዎችን የወኮይ ስራዎችን ባይክ ላይኖችን፣ እነዚህ አንድ ኮሪደር መያዝ አለበት ብለን የምናስባቸውን ኮምፖነንቶች በመያዝ ረገድ የደሴ ከተማ ላይ የተሰሩ ያሉ ስራዎች በጣም አበረታች ናቸው፣ በጣም ጥሩ ናቸው ብሎ መውሰድ ይቻላል። ከጥራት አኳያ ደሴ ከተማን ስናይ ማለት ነው። ይሄ መንገድ መቼ እንደተጀመረ ያውቀዋለሁኝ፣ ግን ኮሪደር ኮንሰፕት ከመጣ ጀምሮ አሁን እንደምታዩት አስፓልት ንጣፍ የጀመረበት ሁኔታ አለ። በሚቀጥሉት ሁለት ወርና እስከ ሰኔ 30 ባልደረሰ ጊዜ ውስጥ ያጠናቅቃል ብለን ከምንገምታቸው ከተሞች ደሴ ከተማ አንዱ ነው ማለት ነው። ማህበረሰቡ ለልማቱ ያሳየው ድጋፍ የሚበረታታ መሆኑንም ነው አቶ ስሌማን የጠቀሱት። የምንሰራው ሰራው አጠቃላይ ለምናገለግለው ሕዝብ ነው። ሕዝቡ ተሳታፊነቱን ደሴ ከተማ ላይ ያረጋግጧል። በርግጥ ሕዝቡ ቅን ነው፣ ልማት ካለ ለልማት አጋዥ መሆን ከመጀመሪያም ስሪቱ ጭምር የደሴ ከተማ ሕዝብ ይህንን የሚያደርግ ነው ከመጀመሪያም ጀምሮ ማለት ነው ግን ደግሞ ኮሪደር ከሚያስፈልጋቸው ዋና ኮምፖነንቶቹ አንዱ አሳታፊነት ስለሆነ፣ ለምሳሌ ትክ እስከተሰጠው ድረስ ካሳ እስከተሰጠው ድረስ ጊዜ ሳያባክን ህብረተሰቡ ከተማ አስተዳደሩ ባዘጋጀለት ቦታ በፍጥነት ተነስቶ በመሄድ ረገድ የተሰራው ስራ በጣም ጥሩ ነው ብለው መውሰድ እንችላለን።